አንጋፋ በሆነው የኢትዮጵያ ንግድ ባንክ የመጀመሪያዋ የቅርንጫፍ ምክትል ስራ አስኪያጅ በነበሩት ወይዘሮ ምንትዋብ አበጋዝ ቤት ነው ያመጣው። ሴት በሴት የመጀመሪያዋ ደርሰናል። እንግባ። ቤቶች እንደምን ደህና ኖትና፣ እንሉ ደህና ኖት። ደስ ብሎናል ስላገኘነው። ትራፊኩ ምኑ ትንሽ አቆየን እና ሰዓት ትንሽ አረፈደን፣ ይቅርታ እንጠይቃለን። ወይዘሮ ምንትዋብ በጣም ስለተገናኘን ደስ ብሎናል። ግቢዎት በጣም ያምራል። እርስዎ በተለይ በጣም ነው የሚያምሩት። እኔ በእውነት እውነቴን ነው። አሁን ስንመጣ እኔ ልክ እንዳየዎት እድሜዎትን ስገምት ሰባ አምስት ሰባ አራት እኛ ግን የተነገረን አሁን ታህሳስ ላይ ዘጠና ዓመቱን ይዛሉ። ነው ይሄ ውበት እንዳለ የሆነው ይሄ ጥንካሬ ከየት ነው የመጣው? ሚስጥሩን ይንገሩን እንጂ። የአምላክ ስጦታ፣ እምነትሽ በአምላክሽ ማመንሽ ብቻ መንፈስሽን ያጠነክረዋል። ትክክል። እራሽን የምታረጊውን ማወቅ አይድል መሆን ነው፣ ለሰው ልጅ መጥፎ። ስራ ፈትነት ነው መጥፎ። ግን እኔ በትርፍ ጊዜ መጽሐፍ አነባለሁ፣ ሹራብ እሰራለሁ፣ እንዳልሽው ወደ ጀን መሆን አያለው። ደግሞ ከሁሉ በላይ ጠዋት ተነስቼ ጊዜ ካለኝ ቤተ ክርስቲያን ይሄዳለሁ። ከዛም አምላኬን አነጋግሬ አመስግኜ ይሄን ብርሃን ለሰጠኝ ጌታ ደግሞ ተመልሼ ቤቴ እንዳልኩሽ የዕለት ተግባሮችን እፈጽማለሁ። በፍጹም እረፍት አቁም ይባላል ምንም፣ ስንት አመት ሆኖት? እኔ ጡረታ ከወጡ 83 ላይ ነው የወጣሁት። ብዙ ነው እኮ። አንደኛ እኔ የወጣሁት በፊት የጡረታ እድሜ ስንት ነበረ? ስልሳ ነበረ። እኛ ጋር ሲደርሱ በ55 አስወጡን። በጊዜ ነው የወጡት። በ55 አወጡ። እርሶ ግን አሁንም ወክ ያደርጋሉ አሁንም በጣም በርካታ መጽሐፍ ያነባሉ፣ እንቅስቃሴ ስለሚያደርጉ፣ በዛ ላይ ሌላ ሚስጥር አለ። ውሃ በጣም ይጠጣሉ። አሁን አየሁት። እሱማ ትልቁ እንትኔ እሱ ነው። ውሃ እጠጣለሁ እንዳልሽ ሁሉንም ነገር አረጋለሁ፣ ስራ እንሰራለሁ እንቀሳቀሳለሁ ውበት እንኳን የሀረር ልጅ ስለሆኑም ጭምር ነው ይባላል። ሰርተማ ሙቄን እንግዲህ አይደለም ሀረሮች ስትገናኙ። በኢትዮጵያ ንግድ ባንክ ታሪክ በባንክም ታሪክ የኢትዮጵያ መንግስት ባንክ በነበረበት ጊዜ ጀምሮ የቅርንጫፍ ስራ አስኪያጅ በመሆን የመጀመሪያው ሴት ኖት። ትልቅ ነገር ነው ይሄ። እንደውም ፈራሚም ሲግናቶሪም ነበሩ አይደለም። እና እንዴት ነው እዛ ደረጃ ላይ የተደረሰው? መንገዱ እንዴት ነበረ? ከባድ አይደለም ወይ? በተለይ ሴት ሆኖ እዛ ደረጃ መድረስ። ንግድ ባንክ መቼም የማመሰግነው ክፍት ነው ለሁሉ፣ ሴት ወንድ አይልም። ብቁ ሆነ ከተገኘ ያሳድጉሃል። መጀመሪያ እኔ በምቀጠርበት ዘመን ለኢሹ ዲፓርትመንት ይባላል። አሁን ባንኩ ስፕሊት ሳያደርግ ሳይከፋፈል ኮመርሻል ባንክ እና ናሽናል ባንክ አንድ ነበረ እና እዛ ውስጥ ገንዘብ ቆጠራ አሮጌ ከአዲስ ይለያል። ብዙዎቹ ጓደኞች የተቀጠሩት እዛ ውስጥ ነበረ። ኮመርሻል ስኩል ግራጁዌት ካልሆኑ በስተቀረ እዛን ጸሐፊነት ይቀጠራሉ። ግን እኔ መጀመሪያ እዛ አልገባሁም። ቀጥታ ወደ ሂሳብ ክፍል ነው የገባሁት። ፈተና ተፈተንን። እንግዲህ ፈተና የጥሩ አምጥቶ ይሆናል አላውቅም። ሂሳብ ክፍል ገባሁ፣ ከረንት አካውንት ገባሁ። ግን በዛን ጊዜ እንትን በሚልበት ጊዜ ትልቅ ጭቅጭቅ ነበር፣ እንዴት ፊርማ ለሴቶች ይሰጣል የሚል። በዚህ ላይ ደግሞ ማምሸት አለ ምን አለ። ሂሳብ ክፍል ነበር የምንሰራው እና ሴት ወንድ አይልም። የራስህን አላማ ካለህ ለስራ የገባ ከሆነ ትሰራዋለህ። በዛ ሰዓት ሴት ልጅ ከማጀት ወደ አደባባይ አትወጣም ነውር ነው ይባላል እና እርስዎ ግን ፈር የቀደዱ ይመስለኛል፣ የመጀመሪያው ምክትል ስራ አስኪያጅ። የሚደግፎት እንዳለ ሁሉ የሚቃወምስ አልነበረም? እነተላ ሲጀመር የልጆች እናት ነች፣ ኃላፊነት ይከብዳታል እንዲ ባለቤት እዛው ውስጥ ነበር የሚሰራው እሱም ደሞ ኃላፊነት ያለበት ሰው ነበር። ኮንትሮለር ነበረ እና ከልጆች ጋር አይመቻትም የሚሉም ሰዎች ነበሩ። እሱ የተከበደ ችግር ነው ነው የተባለው። በእኛን አይመለከትም ግን መሄድ አለባት። እንደው እርስዎ የባንክ ምክትል ስራ አስኪያጅ በነበሩበት ጊዜ የነበሩበት አካባቢ ያው መርካቶ ነው መርካቶ ነው። መርካቶ ደግሞ ያው ብሩ የሚንቀሳቀሰው እዛ ነው። በጣም ምክትል ስራ አስኪያጅ እያሉ ብር ተቀይሯል። በጣም ብር ተቀይሯል። እንደዛ ነው። ከባባድ ስራዎች ነበር። ዓፄ ኃይለ ስላሴ መንግስት የሚወረድ ያን ጊዜ ነው። ብዙ ብዙ ፈተና አለው፣ ቀላል አይደለም። በለውጡ ጊዜ ባንኮች እንግዲያ ችግር ላይ ሊወድቁ ይችላሉ። በጣም በጣም በጣም ብዙ ችግር አለ። አንዱ ለውጥ መጥቷል ብሎ ጂንስ ለብሶ በባንክ ህግ ጂንስ አይለበስም፣ ስኒከርስ አይደረግም። እና ወጣት ልጅ ነው ለአውጦ ልብሱን ስኒከርስ አድርጎ ጂንሱን ለብሶ መጣ። ውጣልኩት ከቢሮ አትገባም። ለውጥ ሲመጣ ያው ረብሻውም ይኖራል ድንጋይ መወራ ሁሉ። እዛ ተክለ ሃይማኖቶኝን ያሳለፍኩት የሚገርምሽ ብዙ ፈተና ነበረው። ስለዚህ ምን አይነት አለቃ ነበሩ? እኔ አለቃ ሆነው ስትሪክት ነኝ። ቀላል ሰው አይደለሁም። እኔ ሴት በመሆኔ የሚያጠቃኝ ሰው የለም። እናትነትንና ስራውን እንዴት አርገው ትችያለሽ? ቆራጥ ሴት ከሆንሽ ወሳኙ እኮ አንቺ ነሽ፣ ለሕይወትሽ እናትም ነሽ። እግዚአብሔር ይመስገን ልጆቼ ሞግዚት አላቸው። ትምህርት ቤታቸው እሄዳለሁ፣ አደርሳቸዋለሁ፣ በሰዓት መልሳቸዋለሁ እሳት አደርሳቸዋለሁ። አለው ቤት ሲመጡ ደግሞ ሰራተኛ ለመውዜት አላቸው። ጥሩ ህይወት ነበረኝ። ባለቤትም ደህና ፖዚሽን ነበረው። እርሶ ያኔ ገና ኮረዳ ያሉ በነበሩበት ጊዜ የአዲስ አበባ የወጣት ህይወት ምንድን ነበር? እንዴት ነበረ? ለምሳሌ ፓርቲ ትወጣላችሁ፣ ትደንሳላችሁ? ከፊልም ውጭ እንደውም በጣም ዳንስ ይወዳሉ ይባላል። አዎ በጣም እወዳለሁ፣ ግን ሁሉ ቦታ ተመቸኝ ብዬ በየፓርቲው የሚሄድ ሰው የምለቀቅ ሰው አይደለሁም። ቤተሰብ አይለቀኝም። አስፈቅደው የሚሄዱት እንዲው እንጂ፣ ዝም ብዬ በዛው ጨፍሬ እንድመጣ ማን ያስገባኛል? አልፎ አልፎ እንደው ላጠና ነው ምናምን፣ ተብሎ ጥናት ልሄድ ነው ምናምን፣ ትምህርት ቤት ነው እንደሱ ያለ ጨዋታ። የለም የለም እንደዚህ አይነት ነገር። አንደኛ እኔ አዳሪ ትምህርት ቤት ነው ተመላላሽም ተምሬ አላውቅም። ሁለተኛ ሰዓት መከበር አለበት፣ ቤተሰብ ውስጥ ከትምህርት ቤት ቀርቼ እዛ ሄዳለሁ ብል ማንሽ ይለኛል። ወላጅ እኮ ትንሽ ጫፍ ይለቅና ልጅ በዛው ይሄዳል። ተጧዋቱ ስትሪክት ሆነሽ ካደግሽ ይሄዳል። በዛ ከቅርንጫፍ ምክትል ስራ አስኪያጅነት እድሜዎ ገና ነበረ፣ ለምን አልሄዱም ወደ ላይ? ባለቤት የታመመ የቤተሰብ ኃላፊነት እኔ ላይ ነው፣ በቃ ስለዚህ ኃላፊነት በወስድ መስሪያ ቤት ልጆቼ ይጎዱብኛል፣ ባለቤት ይጎዳብኛል። ስለዚህ ሪኮንሲሌሽን የሚባል ዲፓርትመንት አለ። ህሻ ማገናዘብ ነው፣ ባላንስ ማድረግ ኮረስፖንደንስ ባንኮች ጋር እነሱም ማዛመድ ነው። ስለዚህ እሱን መርጬ እዛ ገባሁ። ባንኩም እግዚአብሔር ይስጠው እዛ ጡረታ እስከወጣሁ ድረስ እዚያ ነኝ እንጂ በባንክ ኬሪየሬን ቀጥል የቢሄድ ምናልባት ደህና ቦታ ደርስ ነበረ። ግን ልጆቼና ባለቤቴ ኃላፊነት አለብኝ። ሪኮንሲሊዬሽን ገባሁ። ሂሳቤን ባላንስ አደርጋለሁ ከባንኮች ጋራ መቢያ ዘግ። በሰዓቱ እወጣለሁ፣ በሰዓቱ እገባለሁ። ይሄ ውሳኔው ያውቃል። በፍጹም ከቤተሰብ የሚቀርብ ነገር የለኝም። መጀመሪያ ባለቤቴ፣ ከዛ ልጆቼ። ሳይወዱ ያመጣኋቸው ልጆች አሉኝ እኮ። ከእርስዎ ከሚገርሙኝ ነገሮች ይደፍራሉ፣ ሁሉንም ነገር እጅግ። በዛ ሰዓት ዘመናዊነት ባልተስፋፋበት ጊዜ በጣም ዘመናዊ ነዎት እርሶ። መኪና በ22 ዓመቶት እንደጀመሩ አንብበናል። የሚያስገርመኝ ግን እኔ ለስልሳ ዓመት በጥንቃቄ ነድተዋል፣ አለምንም ቅጣት እግዚአብሔር ይመስገን። አዎ ይህንን ጥንቃቄ ይህንን ድፍረት ኬት ነው ያገኙት? ከአስተዳደጎት ነው ወይስ የአረሊ ስለሆኑ ነው ወይስ ከቤተሰብ ነው ወይስ ወይዘሮ ምንትዋብ እራሳቸው ጠንቃቃና እንትና? እስቲ አብራሩልን። ይሄንን ሰው በራሱ መቼም እኔ ልሁን እንዲህ ልሁን ብሎ አይፈጠርም። አምላክ የሰጠኝን ስጦታ ንን ብዬ ትምህርት ቤትም እያለው ገና ትምህርት ቤት ስማር መጀመሪያ የጀመርኩት ለዘነብ ወርቅ የሚባል ነበር። አሁን እንኳን ተዳክሟል። ድሮ ግን እንደ እንግሊሽ ስኩል የሚቆጠር ትምህርት ቤት ነበረ። እዛ ነበር የምንማረው ወንድና ሴት አዳሪ ተማሪ ቤት ነው። ስለዚህ አደገች ተባልኩና ሚሲዮን ቤት ገባሁ። እና እዛ ስማር በአንዳንድ ምክንያት ደግሞ አስተማሪነት ፓርታይም መስራት ጀመርኩ። ትራፊክ ስንት ጊዜ ተቀጡ? እየተቀጡ አይመስለኝም፣ አይመስለኝም። እኔያት ምንም የማስታውሰው ነገር የለኝም። አደጋስ? እግዚአብሔር ይመስገን የለኝ። እንደው ጫርም አላረጉ። ሚኒባስ ታክሲ ምናምን የለም። ሚኒባስ የዛን ጊዜ እቺ ኩርኩር የሚሏት ነበረች እግዚአብሔር ይመስገን የለኝም። በጣም ኳስ ነው። ስልሳ ዓመት የትወና እንደሞከሩ ታውቂያለሽ? ከመንግስት ስራ በተጨማሪ ተዋናይ ነበሩ እንዴ? እንደው እንደውም፣ ያ የት ደብረዘይት የተነሳ ነው። ፎቶግራፍ ነው ያዩት? ፊልም ነው ። አዎ ፊልም ነው። ሞደርን ኢትዮጵያ፣ ሞደርን ኢትዮጵያ። አዎ እሱ። ተመስሪያ ቤት እኔ ብዙም አልቆየው፣ መስሪያ ቤቱ ብቻ መረጠኝ ባንክ ቤቱን የመረጠው ባንክ ቤት መርጦ ነው። ከየቦታው ይወሰድ ነበረ እና ከተመረጡት አንዷ ሆንኩ ለማለት ነው። ከተመረጡት ውብ ቆንጆ ወጣቶች እርሶ ተመረጡ። አንደኛ ሞደርን ኢትዮጵያን ለማሳየት ሆራ እኮ ነው። ደብረዘይት ሆቴል አይደል እሱን? የሽት ነው አይቻለሁ። ምክንያቱም በጣም ወጣት ናቸው፣ በጣም ቆንጆ ናቸው። የፊልም አክተር ነው ይመስሉ ሂሩት አባቷ ማን ነው ላይ ያለችዋን ልጅ ይመስላሉ። ለዛ ነው እንዴ፣ ወይዘሮ ምንትዋብ ትወና ጀምረው ነበር እንዴ ብለን አለ። ለዛ ነው መጽሐፍስ እንዴት ነት፣ መጽሐፍ ያነባሉ? መጽሐፍ አሁንም አነባለሁ። በጣም ነው የማነበው። መጽሐፍ በጣም መጽሐፍ በጣም ምንድን ነው የምንነግርህ አለው እዚያ ጋ ይሄ ህማማት የሚል ነው ህማማት እኔ በጣም አነባለሁ ሲኒማ እወዳለሁ በዛን ዘበን ብቻዋን ሲኒማ ሴት ልጅ ብቻዋን ሲኒማ አትገባም እኔ ግን ቤተሰቦች ያመጡና በሩ ላይ ተው ሲኒማ ገብቼ ያለሁ ብቻትን ብቻዬን በዛን ዘበን ገር በዛ ዘመን ብቻዬን ገበይቼ አይቼ እወጣለሁ። ስለዚህ ብዙ የነፃነቱ ነገር ከቤተሰብም ሰድጋማላቸ። ልክ እንዳንቺ ደግሞ ግቢያቸውንም እንዳየ ነው፣ አትክልት ይወዳሉ። በጣም ሙሉ አለም በጣም አትክልት ትወዳለች፣ ትወጫለች። ጎሽ። በጣም እኔ አሁን በጣም ያመሳሰል ነገር እኮ ብዙ እያገኘሁ። በጣም ፊልም እወዳለሁ፣ አይኔ ይደክሟል በፊልም ማየት። መጽሐፍ እንደርሶም ባሁን እወዳለሁ፣ መጽሐፍ አነባለሁ ከልጅነትዬ ጀምሮ እርሱም በጣም መጽሐፍ ይወዳሉ። ስለዚህ እስካገኙት ድረስ በጣም ቸኩዬ ነበረ። ሳገኙት ይኸው እንደዚህ ቆንጆ ሆነው ቁጭ ብለው አሉ እርሱ እና ግቢውንም ደግሞ ስናየው፣ ቀኑ ምን ይመስላል? እስኪ ጠዋት ተነስተው እስኪመሽ ድረስ ያለው እንዲያው አንድ ቀኑ እግዚአብሔር ይመስገን፣ ጠዋት እነሳለሁ። ብችን ብራ ለሰጠኝ አምላክ አመስግኝ። እንግዲህ ቤተ ክርስቲያን እንዳልኩ ብዙ ጊዜ ቤተ ክርስቲያን ይሄዳለሁ በተለይ አሁን ጡረታ ከወጣ በኋላ በፊት ያው ስራ ነው፣ ስራ ነው የታወቀ ነው። ስራ ትሄዳለ። ጧት ተነስቼ ልጆቼን ይዤ ተማሪ ቤት አድርሼ ስራ ይገባለሁ። አሲስታንት ብራንች ማናጀርም ነበርኩ ተክለ ሃይማኖትና፣ የካዝናውን ቁልፍ የሚይዝ እኔ ነኝ፣ እና ያንን ለመክፈት መሄድ አለብኝ፣ መጀመሪያ መድረስ አለብኝ። ልጆቼን አድርስና ባለቤቴ ከቻለ እሱ ያደርሳቸዋል ካልቻለን ያደርሳለሁ። እዛ ስራ ይገባለሁ። ጡረታው ከወጣ በኋላ ትንሽ በእግሬ ሄዳለሁ እንዳልኩ፣ ከዛ መጣና ቤቴ ውስጥ ሰራራለሁ። ሹራብ ሰራ እንደሆነ እሰራለሁ፣ መጽሐፍ አነብ እንደሆነ አነባለሁ። በቃ ዘመዱ የሚጠየቅ ካለ እጠይቃለሁ። ሂጂ፣ ባለቤትዎትን እናንሳቸው። ስንት አመት በትዳር ቆያችሁ? ስንት ልጆች አፈራችሁ? እስከመተን መጀመሪያ ተጋባን፣ ሞት ለየን። ምን ይመስላል? ሁለታችሁም እንግዲህ ባንክ ውስጥ ያላችሁ ሰዎች ናቸው። ቤት ውስጥ ሌላ መስሪያ ቤት ደግሞ ሚኒ ባንክ አይነት ነገር ነው። እንዴት ነው? አታስቀኛ ሆኖ ነው። ባለቤቴ በጣም ኃይለኛ ሰራተኛ በሰአትም አይወጣ ከቢሮ በጣም ተመጀመሪያው ጀምሮ ኃላፊነት ላይ የተቀመጠ ሰው ነው። መጨረሻ ላይ የናሽናል ባንክ ኮንትሮለር ነበረ። ስለዚህ የእርሶ አለቃ ነበሩ ማለት ነው? የእርሶ አለቃ ነበሩ ማለት ነው። እኔ ኮመርሻል ባንክ ስፕሊት ያደረገ ባንኮቹ ሲከፋፈሉ እሱ ወደ ብሔራዊ ባንክ ሄደ፣ እኔ ወደ ኮመርሻል ባንክ ቀረሁ። የሃርቫርድም ተማሪ ናቸው? የሃርቫርድ ተማሪ ናቸው። አዎ ተምሯል፣ ሄዷል እዛ። ግን ሁሉንም እዛ አይደለም የተማረው፣ ስራ ላይ ሆኖ ለየስድስት ወር ይላካል። እንደዚህ ነው የሚሄደው። ከልጆቹ ውስጥ ወደ እርሱ ሙያ ወደ ቤተሰባቸው ሙያ ወደ ባንኩ የገባ የለም። እሳቸው ገብተዋል። ስንት ልጆች አሉት? አራት አራት። የልጅ ልጆች የልጅ ልጆች አሁን ስንት ሆና? ስድስት ስድስት። የልጅ ልጅ አለ፣ ይመጣሉ፣ ይጠይቆታል፣ ይጫወታል። እንደ አንዱ እንደውም ዘንድሮ ግራጅዌት አደረገ ከዩኒቨርሲቲ ሁለት ዲግሪ በአንድ ጊዜ ወሰደ። የልጅ ልጅ ግራጁዌሽን ፓርቲውን ግን አያቴ ጋ ነው ሄጀ ብሎ እዚህ አከበርንላል። ቤተሰብ ተሰብስበን በቅርብ ቅድመ አያትም የሚሆን አልዝማም ያለ ነው። ተስፋ አለኝ እግዚአብሔር እድሜውን ከሰጠኝ፣ እድሜውን ከሰጠኝ የአምላክ ፈቃድ ነው እና ግራጁዌሽኑን እዚህ ያደረገ በአንድ ጊዜ ሁለት ዲግሪ ነው ያገኘው። አሁን ከልጆቹ እና ከልጅ ልጆቹ ጋር ያሉት ግንኙነት ልጆቹ ህፃኖች እያሉ እንት ነበሩ። ትንሽ አርጩሜ ምናምን፣ ኃይለኛ ሴት ነኝ። ቀላል አይምሰልህ፣ ለማሳደግ አይደለም። ያው ምስክር ቁጭ ያለ፣ ግን የሚገባበት ቦታ ሄዳለሁ፣ አስተካክላለሁ። እነሱም አንድን ዛፍ ትተክላለህ አይደለም፣ እንዲህ ብሎ ያድጋል፣ አንዱ እንደዚህ ብሎ ያድጋል። ማነው ማስተካከል ያለበት? ከጠዋቱ ያ የተከለው ሰው ነው። ከተክለው በደንብ አስተካክለህ እንደገና ቀን አርገ ደግፈህ ምን ብለህ ልጅም እንደሱ ነው። ከጠዋቱ ነው ነገር የሚጠፋው። ከጓደኞቼ ጋር አመሻለሁ ከጓደኞች ገዛ ጨፍራለሁ ቢለኝ አይገባም። እኔ እቤት እዛ ውስጥ ያለችው ሹራብ ነገር ነች፣ እቺ በእጅ የምትሰራው ሚሽን ያስተምሩን ነበረ ይችን እኔ በየአይነቱ ሰራ ለልጆች አሁን ልለሁሉም አንገት መጠምጠሚያ ሹራ ምን ምን ሰርቼ ልካለው። አሁን ደግሞ ስራ እንዳልፈታ እሰራለሁ እኔ እ አይድል መቀመጥ አልችልም። መያዝ አለበት የሰው ልጅ። እንዲሁ ስራ ፈቶ ምን አለ ዛሬ፣ ምን ተወራ ዛሬ፣ ምን ሲል ነው ጊዜውን የሚያባክነው? ግን ወይ ይሄ ሲሰለቸኝ መጽሐፍ አነባለሁ፣ አለበለዚያ ጊዜው ካለ ይወኩ እወጣለሁ እንዲህ መያዝ አለብህ። አእምሮ ስራ ፈት መሆን የለበት። ትልቅ ነገር ነው፣ ትልቅ ነገር ነው። ሁን ዘጠና ዓመት ሊሞላዎት ነው። ምንድን ነው ከትውልዱ የሚገነዘቡት ነገር ምንድን ነው? ነው ትውልዱ እዚህ ጋ የሳተው ነገር አለ፣ እዚህ ጋ ማስተካከል አለበት፣ እዚህ ጋር ጠንካራ ነው የሚሉት እንደ የታዘቡት፣ በዚህ እድሜው አሁን አዲሱን ትውልድ የሚያዩበት አይኖ፣ እንዴት ነው የታዘቡት ነገር ምንድን ነው? አስተሳሰብ እኮ ከዘበን ጋር ይለዋወጣል። አብረህ ከዘበኑ ጋር መሄድ አለብህ የአሁን ትውልድ የሚያምነውን መንገድና እኔ በነበርኩበት ጊዜ በነሱ ቤ በነበርኩበት ጊዜ የሚያምነው አንድ አይደለም። ስለዚህ ሁሉንም በወቅቱ ትቀበለዋል እንጂ ይሄ መሆን አለበት ብዬ አልልም። ምክንያቱም ሁሉም የተለያየ ስቴጅ ነው ያለው አይደለ እንደ በእኛ ጊዜ የነበረውና አሁን አሁን ባሉት ልጆች ያለው አስተሳሰብ የተለየ ነው። እሱን መቀበል አለብህ። ከጊዜ ጋር አብረህ ነው መሄድ ያለብህ እንጂ ጊዜ አንተን ወደ አንተ አይመለስም። ዚያራችን ጨርሰናል። እሺ፣ እግዚአብሔር ያክብርልን። በጣም እናመሰግናለን። እናንተም ስለመጣችሁ አስባችሁኝ ስለመጣችሁ። እኛ ጡረታ እኮ ያለን ሰዎች የተረሳን ሰዎችን። ስለዚህ እግዚአብሔር ይስጥልኝ ስለመጣችሁ በጣም አመሰግናለሁ። እንግዲህ ግቢውንም እንዳየነው ቅድምም ስንጫዋወት እንደነገሩን አትክልት በጣም ይወዳሉ። እንደው ወይዘሮ ምንትዋብ ጋር ስንሄድ ድባጆቻችንን አንሄድ ምን ይዘን እንሄድ ብለን በጣም እያሰብን ነበርና እንደ አጋጣሚ ሆኖ ከሚወዱት ነገር ጋር ተገጣጥሞልናል።

በጣም ያምራል። አሜን፣ እግዚአብሔር ይስጥልኝ፣ ተባረኩ፣ ተሰጡ፣ ታትጡ። አዎ፣ እግዚአብሔር የተመሰገነ ይሁን። እንዲሁ ደግሞ እንዳገራ ባለም መገናኘት ያምቃል። አሜን፣ ሀገራችንን ሰላም ያርግልን። እናመሰግናለን፣ በጣም ነው። እናመሰግናለን፣ ጤና ጋር እንመኛለን። አሜን። እሺ፣ ደስ ይለኛል። አንተማ ዚህ ሰፈር ነህ ይላል